መቶ ሺህ ለእኔ ሸክም ነው። ከምን እንደማመጣው ግራ ገብቶኛል። ጭንቅላቴ ፈረዳልች፣ እንቅልፍም አጣው። እባካችሁ ከየትም ገብታችሁ አምጡልኝ እባካችሁ። የት ነው ያለሁት አለ፣ ሊቢያ ነኝ ነው የሚለው። ግርፊያ ዱላ ጀመራል። ተባበርኝ እናቴ ይለኛል። የወለደ አንጀት አልቻልኩም። ወገኖች እርዱኝ። ትናንትና የሞተ ሰው አለ አለኝ። በቃ እኔ መተኛት አልቻልኩም። እውነቱን ለመናገር ማለት ትላንት የሞተ ሰው አለ ቢላል፣ እባካችሁ እርሜ ልኪን ሰርቼ እርሜ ልኪን ገረዱኝ፣ እከፍላችኋለሁ ከዚህ ጉዳውጡኝ። አስገባ የተባልክበት አካውንት ሳይሆን የኢትዮጵያ ስም ነው የንግድ ባንክ አካውንት ነው። ወደዚህ ነው ዋስ መቶ አስገቡ የተባላችሁት። ልጅ ሊቢያ ነው ያለው። ስለዚህ አጋጭ እዚህ ነው ያለው ማለት እኮ ነው። ንግድ ባንክ ነው አካውንቱ የሚወጣው። ልጁን አፈልጉትም ማለት ነው። ምንድን ነው እናንተ ምንም አቅም የላችሁ ያለኝ እኔ እንደሱ አንድ ቦዘኔ ነኝ። እኔ ምንም ላረግለት አልችልም። ቢያንስ የምትራሩ ከሆነ ስምንት መቶ ሺህ ብር በጣም ከባድ ነው። እናቱ በጣም አቅመ ደካማ ነች። ያላልኩት ነገር የለም እንዲራራ ብዬ ነው። ይህ አካውንት የንግድ ባንክ ስለሆነ ኢትዮጵያ ስለሆነ፣ ለመንግስት፣ ለጸጥታ ተቋማት፣ ለፖሊስ ሪፖርት ብታደርጊ ገለን ቆዳዋን በፖስታ እንልክልሻለን ልሻለን ብለው ቴክስት ያደረጉትን ሁሉ አየሁ ወገኖች እርዱኝ፣ ራሁን ልጄ እናውጡልኝ በእጅ አስከቡልኝ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን እግረኛው ፖድካስትም የእግረኛው ሚዲያ እህት ነው። ኮሚኒቲና ኮመንት ላይ አለ ሊንኩ። እሱንም ሼር፣ ሰብስክራይብ አድርጉልን። የዛሬ ጉዳዮቻችን በዛ ይላሉ። አንዱ ወደ ሊቢያ፣ አንደኛው ወደ ስዊዘርላንድ፣ ሌላው ወደ ሀገር ውስጥ ይመልሰናል ሁሉም አፋልጉኝና እርዱኝ ነው። የሊቢያው በእገታ ላይ ነው ያለው። 800 ሺህ ብር ተጠይቄያለሁ ይላሉ እናት እና ይሄ ጉዳይ ሲያሳስበን ጊዜ ደግሞ ለእገታ ያስፈልጋል የተባለው ብር እንዲገባ የተላከው አካውንት የንግድ ባንክ ነው፣ በአንድ ሺህ ይጀምራል። እንደው ጉዳዩ ቢገርመን ጊዜ ነው ያቀረብነው የፍትህ አካላት የኢትዮጵያ ደግሞም እናንተ በያላችሁበት የእናትን እምባና ሲቃ አይታችሁ ካገዛችኋቸው በሚል ኃላፊነታችንን ለመወጣት ነው ያቀረብናቸው። መምዬ እንዴት አሉ? አይዞህ እሱ ይርዳ። እንግዲህ ነገሩ እስኪ ምንድን ነው የሰማሁት አለ ሊቢያ። እንደዚህ እንደዚህ ብዙ ሌሎች ታሪኮችን እሰማለሁ። ዛሬ ደግሞ የርሶ በጣም ገረመኝ። ምን ንገሩኝ፣ እስኪ ማን ነው ልጆ፣ ስለ ልጆ የሚንገሩኝ አሁን ያለበትን ሁኔታ የሚንገሩኝ፣ ምን እንደሚፈልጉም። ሊቢያ ነው ያለው ነው የምባለው፣ ማለት ነው። ስልክ የለኝ ስልክ እንኳን የለኝም፣ በተላከ በጓደኛ ነው የተላከው፣ ማለት ነው። ሶስት ቀን ተደብቆኛል፣ አልተነገረኝም። ከውስጤ ተጨንቋል፣ ስልኩ ተግቶብኛል። ቀለም ልቀባል ብሎ ለስራ ብሎ ነው የወጣው ልጁ ማለት ነው። ከዛ በቃ ጠፋ ስልኩ ልም አለብኝ። ስራ ነው ያለው ቀለም ለቀባ ነው የወጣሁት ብሎ ብሎኛል። ከዛ ምንም አይነት ስልኩ እምቢ አለኝ። ደረሱ ግን ብሎኛል እንደ ደር እንደወጣ ማለት ነው። ደርሻለሁ እየሰራሁ ነው፣ ስራ ጀምሬያለሁ አለኝ። ከሁለተኛ ቀን በኋላ ስልኩ አይሰራም። ከዛ በቃ በስንተኛ ቀኑ ይሄ ነገር መጣብኝ። እንደዚህ እንደዚህ ነው የሚሉት በአስቸኳይ እስከ አስር ቀን ውስጥ ስምንት መቶ ሺ እንድታመጪ ነው የተባልኩት። ስምንት መቶ ሺህ ቃቶ ምንም አይነት የለኝም። የቀን ስራ ተባርጬ መኖር ሴት ላይ ያለአባት ያሳደኩት ሳድግ በጭንቅላቴ ቆሎ ተሸክሜ እሱን በጀርባ ያሳደኩት ማንም ያውቃል። ይህ ስምንት መቶ ሺህ ለእኔ ሸክም ነው። ከምን እንደማመጠው ግራ ገብቶኛል። ጭንቅላቴ ፈረዳል ች እንቅልፍም አጣሁ። ይሄ ጓደኛው ያጽናናኛል። አይዞሽ ይለኛል። ምንም ከምን ያ 10 ሺህ ብር ለእኔ ብዙ ነው። እንኳን 800 ሺህ ከየት አምጥቼ ነው የምከፍለው? ግራ ገባኝ። ከአስር ቀን ውስጥ ማለፍ የለበትም። ከዛ በኋላ ግርፊያ፣ ዱላ ጀመራል። ተባበረኝ እናት ይለኛል። የወለደ አንጀት አልቻልኩም። ወገኖች እርዱኝ። ወጣ አደባባይ ምንም ጠብ ቢል ነገር የለም። ይታይ ነገር የለም። ግራ ገባኝ። ለዛ ነው ወደዚህ ሚዲያ የመጣሁት ምንድነው። አሁን ግልጽ ለማድረግ ያክል ልጆ ሊቢያ ነው ያለው ብለውኛል። እንደዛ ነው የሚባለው። በስንት ቀኑ ነው ሊቢያ ደረሰ? እኮ የደረሰ አስራ አምስት ቀኑ ሊቢያ ገብቷል ነው የተባለው። ከቤት በጠፋ በስንተኛው ቀን ነው? አስራ አምስተኛ ቀን ብቻው፣ ሄደው ከሰፈር ጓደኞች አሉት። አሁን ሊቢያ መሆኑን በምን እናረጋግጣለን? ምንም ምንም ራሱ የማውቀው ጉዳይ የለኝም። ብቻኔ ነገ ሰፈር ልጆች አሉ ሲባል ሲፈላል የሰፈር ልጆች አሉ ተነሳስተው እንደገና መልሰው ቀሩ ነው የተባለው። እሱ ብቻውን ሄደ ነው ምን ሰማው ወሬ ማለት ነው። መጀመሪያ አብረው ተነስተው ነበር፣ በኋላኛ ቀረም ፈራም እሱ ሄደ ነው አሉ የተባለው። በኋላ ግን ያናቀም ማናቀም የቪዲዮ መጣ ሲባል አናቀም ማናቀም አሉ ነው የተባለው። እኔ ምንም አውቀው ጉዳይ የለም። ችግር እኮ ነው። እንዲህ አይነት ታሪክ ተደጋግሞ እሰማለሁ። እናት ሆኖ እንዲህ አይነቱን ታሪክ መስማት ምን ምን እንደሚል እንዲሁ እረዳለሁ። ከፊትም እያየሁ ነው። ከባድ ነው። እንቅልፍ የለኝም። እኔ ስምንት መቶ ሺ የት አመጣለሁ? ሌት ተቀን እጨነቃለሁ። አደባባይም ወጣው፣ ምንም ጠብ የሚልልኝ ነገር የለም። ማውቀው ጉዳይ የለኝም። በስንት ቀኑ ነው አሁን? ስንት ቀን ሆነው ከቤት ከወጣ? አሁን ማ ሶስተኛ ሳምንቱ እየመጣ ነው። አሁን ማን ነው የሚመራው ይሄን የሚያስተባብረው? ስምንት መቶ ሺህ ብር ታግቶ ነው አይደለ? ታግቶ ነው በቃ። የላኩት ስልክ በቃ በአስራው ምናምን ነው የሚታየው። ጸጉሩን ላጭተው ምናምን ራቁትን ከወገቡ በታች ራቁትን ነው ከወገቡ በላይ ፀጉሩን ላጭተውታል። በቃ እንደዛ ነው የሚያሳየው። በካቴና በዚህ በሰበት ታስሯል። ከዚህም ቀን በኋላ ዱላ ላይ ይጀመራል። እናቴ ይለኛል። እሱ ራሱ የት እንዳለ በቮይስ ነው የሚያስቀምጠው። ቀጥታ ያወራውታል። ይህ ቮይስ በሚባል ነው ቀጥታ አያወራኝም። እንደው እንትን ብሎት ያውቃል እንደዚህ ውጭ እንደሚሄድ ጠቋሚ ነገር እንደሚሄድ አውርቶት ሀሳብ እኔ ምንም አይነት እንደዚህ ሀሳብ አውርቶኝ አያቅም? ምንም አይነት ነገር እንደዚህ ወደ ውጭ እወጣለሁ የሚል እኔ በእንደዚህ ጠፍቼ እሄዳለሁ ብሎኝ አያቅም። ስንተኛ ልጅ ወት ነው? የመጀመሪያ ልጅ ነው። ሌሎች ልጆች አለዎት? አሉኝ። እነሱ ካላባት ነው ያሳደግኩት እንዴ የሚሰሩት እርስዎ አሁን? ያገኘሁትን ለሰው ማጣዋ ሁሉንም ነው ስራ አለቅ። የሚያገኘሁትን ሰርቼ ነው የዕለት ጉረሩ ልጆች የምሸፍነው። የት ነው የሚኖሩት? ቤተል ቤተል። አሁን ይሄን 800 ሺህ ብሩን ያስገቡ ተብለው የተነገረውት በልጅ ነው ወይስ አገት ነው ባሉ ሰዎች ነው? አገት ነው ባሉሶች ነው። ላኩ ተብሉ ልሱ የሚሉት አካውንት ምናምን ቁጥር የላኩት እንደዛ ነው ያየሁት። አካውንት የኢትዮጵያ አካውንት ነው። ማውቀው ነገር የለኝም። ስልኩ ራሱ የኔ አይደለም። የሚላክበት ስልክ በጓደኛ ነው የሚላከው፣ እሱ በሱ አጠገቡ ባለው። እሺ ቆይ እስኪ የተወሰነ እንረዳ። ከሱ ስም ማን ነው? አባቴ ቢላል አሰፋ። ቢላል አሰፋ። ጓደኛው ነህ። ልጁ ስሙ ማን ነው? ቢኒያም እንዳሻው ቢኒያም እንዳሻው፣ ንገራ ስ የተወሰነ የተሻለ መረዳቱና መደዋወሉ ከአንተ ጋር መሰለ። እሷም ታች ስልክ ስለሌላትም ሲጨንቀውም ምንም ሲል ከጓደኞቹ ሌሎች ጓደኞች አሉት እዛ ጋር ተልኮ ለእናትዮ ነገራት የሚለው ነገር ላይ ነው ፎከስ ሞር ትልቅ ሰው ይዘን ይነገራት የሚለው ነገር ላይ ነበር ሳወያያቸው የነበረው ማለት ነው። እና እዛ ጋር በቃ አላ የሰው ልጅ ሆነ ህሊና የሚባል ነገር አለ። እኔ በቃ መጨረሻ ላይ እንዳልተነገራ ሳቅ ከሰፈር ልጆችም ስሰማ እንዳልተነገራ ሳቅ ትልቅ ሰው ይዤ አሁን እኔ ሂጄ ብነግራት እናት ናት ወላድ ናት አችልም እሱም ነገር ስላለ ትልቅ ሰው ይዤ በርጋ ቁሜ ልንገባ ስንል ደወለችልኝ። እነሱ ጋር ደውላ የኔ ስልክ ቁጥር ነው ሁሉም ጋር ስደውል እኛ ጋር አልተደወለም እሱ ጋር ነው የተደወለው ተብሎ የኔን ስልክ ቁጥር ነው የሰጡት። እና አገናኝቻት ሁሉንም ነገር ያለውንም ነገር ሁሉም ነገር አስረድቻት። እሱ የሚለው ስምንት መቶ ሺ ብር ተጠይቅ ያለሁ ቢላል እባካችሁ፣ ከየትም ገብታችሁ አምጡልኝ እባካችሁ። የት ሊቢያ ነኝ ነው የሚለው ግን፣ መጀመሪያ ለእኔ በኖርማል ኮል ኦንላይን አልገባም ነበረ ዋሳፕም አልጠቀምም ነበረ። በኖርማል ስልክ ተደውሎ ቢኒያም እንዳሻው ከሀገር አምልጦ ሊወጣ ሲል ተይዞ ጨንቆተ አስደውለህ ንገርልኝ ብሎ ስልክ ቁጥርን ሰጥቼ ነው አለኝ። ከሀገር ሊወጣ ሲል ሊወጣ ሲል አግተ ነው ነው አይሉ ከኢትዮጵያ ማለት ነው እሺ ከዛ እሺ፣ በምን ላውረው አልኩት። ከዛ ገብቼ በቃ በምን ላውረው ስል እዛ ጋር የሚመልሱል መልስ ያው ምንም አይመስላቸውም እነሱ ማለት ገብቼ በደወለበት ስልክ ቁጥር አሁን የቢኒያም ጓደኛ ነኝ። አሁን ኦንላይን ግባ ብለህን ነበር አልኩት። ሌላ ሊቪያ ትሪፖል የሚል አካውንት ላከልኝና በዚህ ገብተህ አውራው አለኝ። በዛ አካውንት ገብቼ የቢኒያም ጓደኛ ነኝ፣ እባክ ቢኒያምን አገናኘኝ ብዬ ጻፍኩለት። አየር ላይ ደወለልኝ። ቢኒያም ማለት ነው። እባክ ቢላል እነሱ ጋም ጓደኞቼ ጋም ሌላ ሰው ጋም የሚተማመኑበት የተማምኑበት የሄደው ዘመዶች ዘመዶች ያሳደጉት አሉ። ታውቃለች እሷ እነሱን ነው፣ በጣም ሞርት ተማምነው ሄደው ልጁ ማለት ነው። እነሱ ደግሞ ፎቶም ሁሉም ነገር አስቀድሞ ያስላከው ለእነሱ ነው። አይተው ዝም ነው ያሉት። ወላሂ አይተው ዝም አሉ። ፈጣሪ ነው የሚፈርዷላ። ግን ልጁ እዛ ጋ በቃ መጨረሻ አማራጩ እኔ ብቻ ነኝ። ለእናቴ ሄድና ቤታ እንኳኩ ተንገርልኝ ቢላል፣ በቃ ወታ መለመን ካለባት ትለምን በሚቀጥለው ቀን ለእሷ ከነገርኳት በኋላ ማታ ከሰው ጋር ገብቼ ከነገርኳት በኋላ ደወለ። ስራ ነበርኩኝ፣ እኔ ኦንላይን አልነበርኩም። በኖርማል ኮል በሌላ ሱዳን ስልክ ተደወለልኝ። ልጁን አፈልጉትም ማለት ነው ምንድን ነው እናንተ ምንም አቅም የላችሁ ያለኝ። እኔ እንደ እሱ አንድ ቦዘኔ ነኝ፣ እኔ ምንም ላረግለት አልችልም፣ ቢያንስ የምትራሩ ከሆነ ስምመቶ ሺ ብር በጣም ከባድ ነው። እናቱ በጣም አቅመ ደካማ ነች። ያላልኩት ነገር የለም እንዲራራ ብዬ አማርኛ ነው የሚያወሩት፣ አማርኛ ነው የሚያወሩት። ከዛ ያላልኩት ነገር የለም። መጨረሻ ላይ እኔም ራቅ ብዬ ነበረ ሳስበው እንደማይደውሉላት አወቅኩ። እናቱ ጋር አስደውሉና አውሯት፣ አገናኙት ወይም ከራራችሁለት አልኳቸው። እኔ ምንም ላረግለት አልችልም አልኳቸው። ስምንት መቶ ሺ ብር በጣም ከባድ ነው በአሁኑ ሰዓትም ማለት ነው። እና በቃ ሳስበው እንደማያስደውሉ ለምንም ለህይወትም ቅንጣት ታክል እንደማይጨነቁ ሳቅ ቀጥ ብዬ በራይር ነው የመጣሁት። አገናኟት፣ ከእሱ ጋር አገናኟት፣ ከቢናያም ጋር እሱም ያለው ምንድን ነው፣ ሂጂና ጠይቃቸው እነዛ ዘመዶቼ ብሎ የተማመንባቸው አለ ማንም የለም ነው ያስባሉት። ቤት ሂዳ በር ላይ ስጠይቅ በሰራተኛ ማንም የለም ብለው ነው ያስመለሷት። የሰው ልጅ ሆኖ የማያጠፍ የለም። ይሄ ልጅ አሁን እዛ እየተጨነቀ ነው ህይወቴ ቢላል በቃ አምስት ቀን ቀረኝ። በቃ እዛ ጋር ዱላ እየበዛበት ስለሆነ ቮይስ ይልካል። ኦንላይን ሳልገባ ስቀር ቮይስ አስቀምጦልኝ ይወጣል። እኔ በጣም ይከብዳል። እና አሁን አለው የሚለው እሱ ኤግዛክት ቦታውን አያውቅም ልጁ አንደኛ፣ እዛ ጋ አላ አንድ ላይ ሀምሳ ሁነን የታፈን ነው ያለ፣ የታገት ነው ሀምሳ ሁነን ነው ያለኝ ማለት ነው። እና ከዚህ መሀልም ትላንትን የሞተ ሰው አለ አለኝ ማረሰው ማታ ደውሎ ትናንትና የሞተ ሰው አለ። በምን? ዋሳፕ ላይ ይደውላል። ቢላል የሞተው በምን? ሳይከፍል በዱላ እየተቀጠቀጠ እና እነሱ ለነፍስ ምንም አይጨነቁም። በቃ እዛ ጋር እጃቸው ገብተሃል። ብር ሲከፈል ደግሞ ያው ያለው ወቅታዊ ሁኔታም አለ ሊቢያም ማለት ነው። በቃ ለምንም ነገር አይጨነቁም። ሁለት ነገር እኮ ነው ያልከኝ። ከሀገር ሲወጣ ሊወጣ ሊያመልጥ ሲ እሱ የሚለው እዛ ጋር ሊቢያ ነኝ እያለ ነው። እዛ ጋር አጋቾቹም ሊቢያ እናሳልፈለን እኛ እናሻግራለን ይህን ብር አምጡ ነው እያሉት ያሉት። ከሀገር ሊወጣ ሲል ማለት ከኢትዮጵያ ነው ከሊቢያ ነው? እኔ እንጃ እሱ ግራ ገባኝ። ደግሞ ቅድም ያሳየኸኝ አካውንት አለ፣ በአስገቡ የተባላችሁ ስምንት መቶ ሺህ ብር ያየነው ስም አለ አደለ? ያ ስም የኢትዮጵያ ስም ነው። የተከፈተው በኢትዮጵያ ነው። የንግድ ባንክ አንድ ሺህ ብሎ የሚጀምር ነው። አሁን እዚህ ጋ እኔ እንዲህ አይነት በእርግጥ ቢላል አንድ ታሪክ ልንገርህ። ከሁለት ወር በፊት የነበረ መጣ ወደ ኔ ታሪኩ እናት፣ ሴት ልጃቸው ሊቢያ እንዲህ ተይዘው ነው አንድ ነጥብ ሁለት እንደዚህ ሚሊዮን ብር ነው የተጠየቁት። አካውንቱ የንግድ ባንክ ነው። ይህ አካውንት የንግድ ባንክ ስለሆነ ኢትዮጵያ ስለሆነ ለመንግስት ለጸጥታ ተቋማት ለፖሊስ ሪፖርት ብታደርጊ ገለን ቆዳዋን በፖስታ እንልክልሻለን ብለው ቴክስት ያደረጉትን ሁሉ አየሁ። በኢትዮጵያ በአካውንት ነው እኔ የማወራ ብለው የጻፉትን በኋላ ይሄ ብር በአውሮፓን በምንም ተሰብስቦ ተከፈለ። ልጅ ወታለች። ከሊቢያ ትውጣ አትውጣ ባላቅም ከእገታው ግን ወጣ ሊቢያ እንዳለች በኋላ ነገሩኝ ጉዳዩን ግን ወደ ሚዲያ ላይ ያመጡት አሉና መጨረሻ ላይ እናት ምን አሉ ይፋ ካረግሽው ብሩን እንድታስገቢ እንጂ ትእዛዝ የሰጠ ነው ሰው እንዲያውቀው መንግስት እንዲሰማው ፖሊስ እንዲያውቀው አንፈልግም ብለው ማስጠንቀቂያ ሰጥተዋታል ኦኬ አሁን ቅድም ያሳየህኝን አካውንት አስገባ የተባልክበት አካውንት ሳይሆን የኢትዮጵያ ስም ነው የንግድ ባንክ አካውንት ነው ወደዚህ ነው አስር ሺህ ብር አስገቡ የተባላችሁት። ልጅ ሊቢያ ነው ያለው። ስለዚህ አጋጭ እዚህ ያለው ማለት እኮ ነው። በመንግስት ባንክ ነው አካውንቱ የሚወጣው። እንደዛ ነው ማለት ነው። ግራ ገብቶኝ እኮ ነው። አሁን ምንድነው ብሩ ይሰብሰብ ነው? መንግስት ይሄ እዚህ ጉዳይ ይግባ ነው? በምን መንገድ ነው ጥያቄያችሁ ግልጽ እንዲሆን የሰው ልብስ በየቤቱ እያጠበሽ የምትተዳደረው። አላ ማንም ማንም ማንም እኛ ብዙ ትኬትን ባነርም አሰርተናል፣ መለመንም ጀመረናል። ሰው ግን ምንድን ነው የሚለው ይሄ ነገር አልቀረም እንዴ? ችግር የለም በቃ አላ ያለው ነገር የምናቀው እኛ ነን። እውነቱ ስደት ነው አልቀረም እንዴ ነው አ ጠግቦ ነው ሄደው የሚልም ማለት በቃ። እዚህ ጋር ግን እኛ ነን የምናቀው፣ ፎቶም የሚላከው ቮይስም ልጁ ሲጨንቀው ማንም ጋ አይደውልም እኔ ጋር ነው የሚደውል። ሁሉም ሀሳባቸውን አጥቷል እንዳይደወልባቸው ጓደኞቹ ይተባሉ እንዳለ በቃ ይሄን ያክል ጭካኔ። እሱ ግን እዚህ እያለ እንደዚህ አይነት ጨካኝ ልጅ አይደለም። ለማንም ራበን ከተባለ ከማንም ጋር በቃ አላ ተስማምቶ መኖር የሚችል ዝቅ ብሎ ዝቅ ካለው ጋር መኖር የሚችል ልጅ ነው። አላ አሁን እኛ አቅም የለንም እናቱንም እንደሚታየው። አቅም የላትም። ከሱ በኋላ አራት ልጅም አላት ጭራሽ፣ እነሱንም የእለት ጉሮሯቸውን ለመዝጋት የተገኘውን ስራ ነው ሰርታንት ነው የምትለው። ቤተ ክርስቲያንም እየለመንን ነው፣ መስጊድም እየለመንን ነው። ግን ጠብ ያለ ነገር የለም በዚህ ሰዓት ላይ ማለት እና የተሻለ ነገር ከመጣ ብለን ወደዚህ የመጣ ነው እድሜ አሁን ብሩን የማሰባሰብ ስራ ነው። ሁለት ጥያቄ ነው የጠየቅኩህ። ወይስ በዚህ አካውንት ነው አስገቡ የተባል ነው? መንግስት ተከታትሎ ልጁን ነፃ ያወጣልን ነው? የትኛው ነው ጥያቄ? ያው ልጁ አላ አሁን ባለፈው ሳገናኘው ከእናትየው ጋር ምንድነው ያላት ተመለስ ልጄ ብላ ያለቀሰችው ተመለስ ልጄ ይሄ ብር ተከፍሎ ትመለሳለህ ወይ አልመለስም ያላት ተከፍሎም በቃ አጋቾቹ እዛ ጋር የሚያደርጉትንም ነገር ያያል። እንትንም በቃ በቃ የሚናገረው ነገር ከባድ ነው። ልጁ ማለት ነው ትላንትና የሞተ ሰው አለ አለኝ። በቃ እኔ መተኛት አልቻልኩም፣ እውነቱን ለመናገር። ማለት ትላንት የሞተ ሰው አለ ቢላል እባካችሁ እድሜ ልኬን ሰርቼ፣ እድሜ ልኬን ገረዱኝ፣ እከፍላችኋለሁ ከዚህ ጉዳውጡኝ በቃ እዚህ ጋር ወይ የሚመለስበትን መንገድ ዋናው ዋናው ፖይንቱ ብሩም ተከፍሎ ቢሆንም የሚመለስበትን ነገር ነው። ወደዛ እንዳይልኩስ ነው። በቃ እኛ የምንፈልገው ቤት መንገድ፣ ቤት መንገድ ሆነ ልጁ እንዲመለስ ነው። አሁን ሊቢያ ያለው ሁኔታ ሚዲያ ላይ ምንም ላይ አይሆንም፣ ጭራሽ ማለት ነው፣ አይሆንም። አሁን ብር እያሰባሰባችሁ ነው፣ ስንት ደርሳችኋል? አሁን ጠብ የሚል ነገር የለም፣ ሰው አይሰጥም? ስንት ደርሳችኋል በእሱ አካውንት ነው የሚገባው። ስንት ደርሷል? ማዘር ቀረን ምንም፣ አስር ሽ የደረሰ አይመስለኝም። ከዛ በላይ የለም። አምስት አስር ነው የሚሰበሰበው ወገን፣ አንድ ብርም አምስት ብርም ነው። ሰው ከማረግ ይልቅ አደባባይ እንደዚህ ሚዲያ ይወቀኝ ህዝብ ስማኝ ብዬ ወጣው። ለዚህ ነው ሰበሰብልኝ ስላለ ነው ብሩ እናንተ ምን ትመልሱላቸው አላችሁ? አሁን እንደዚህ አስር ቀን ምናምን ሲሰጥ በዚህ መንገድ ለመሰብሰብ እየሞከር ነው አላችኋቸው። ታገሰን በቃ። ቢኒያ የተማመክርባቸውም ዘመዶች ግ እናትህን በሰራተኛ ነው ከበር ላይ የሉም ብላ ያስመለሷት። እናትህንም አታስጨንቃት ነው ያልኩት በቃ እና ታገሰን ታገሰን ዘመዶቹ ስትል ምን ማለት ነው? ዘመዶች እሱ ዘመድ ሳይሆን፣ ከኔ በላይ ስለነሱ እሷ እሱ ታውቃለች የተማመነባቸው እያለ ነው። ጓደኛው ቢላል ማለት ይቀርባቸዋል ማለት እነሱ ጋር አብሮ እያደገ ማለት ይቻላል። በቃ እነሱ ይተባበሩልኛል፣ የሆነ ነገር ያግዛሉ ብሎ አስሙ መሰለኝ። ግን ምንም ነገር የለም የስጋ ዝምድና ሳላቸው አረ የለንም ሰውም የየራሱ በእርግጥ ችግር በየአይነቱ በየቤቱ አለ። እሱም መካድ የለበትም። የሰው አእምሮ ደግሞ በተለየ እንዲህ አይነት ነገር ሲፈጠር ራበኝ አብላኝ የሚል በየቤቱ በየፊቱ የሚቆም ሰው አለ። ደግሞ ልጄ እንዲታግቶብኝ ነው እዚህ ሊቢያ እዚህ ቦታ እንዲህ ነው ለዚህ ነው ሲባል ደግሞ እያሰበ ያለው ሰው በሰው አእምሮም ደግሞ ማስተሳሰቡም ያለው በአብዛኛው ለአጋች መስጠትን ደግሞ ለሽፍታ ብር መስጠትን ያን ያክል እንትን አይለውም። ግን የሰው ነብስ ነው ደግሞ እዚህ ጋር የተያዘው። በጣም ኢትዮጵያ ውስጥ ታዋቂ ሰዎች እንዲህ በስቅላት እንዲህ በመታገት ሊገደሉ ጫፍ የደረሱ ሰዎችን ነብስ ሲደርሱ ሲያድኑ እናቃለን። እንዳለመታደር ሆኖ ሰዎች ህይወታቸው በሆነ መንገድ ሪስክ ውስጥ ይገባል። እኔ ይሄን ታሪክ ስሰማ ኦኬ፣ ያው መንገድ ጎዳና ከወጡ ባነር አሰርታችሁ ስፒከር ይዛችሁ እንትን እያላችሁ ከሆነ እስኪ ደግሞ በዚህ በኛ መንገድ የተገኘውን ያክል ሞክሩ ነው። አብረን የጮኸቱ አካል ለመሆን እና መልካም እድል እመኛለሁ። ተስፋ አለኝ። ልጆም ከዛ ይወጣል። አይዞህ። በርቱ። መልዕክቶውን ግን አስተላልፉ። በዚሁ በእርሶ ስም ነው እየተሰበሰበ ያለው፣ እንደው በብር ብቻም ሳይሆን ሊቢያም ያሉ ሰዎች በሱዳን በኩል ነው አደለ? አዎ፣ ይሄ የሚደወለው በሱዳን ስልክ ነው። ተደውሎ ከዛ ትሪፖሊ የሚል የዋሳፕ አካውንት ላኩልኝ። ከዛ በዚህ ገብተህ አወራው የሚል ቮይስ ላከልኝ፣ ሾዬው ማለት ነው ገብቼ በቃ አሁንም አውረው። ሊቢያ ትሪፖሊ በሚለው አካውንት ነው። ግን እኔ ከኦንላይን ስወጣ ደውለው ኦንላይን ግባ ልጁን አፈልጉትም እንደ የሚሉኝ በሱዳን ስልክ ቁጥር ነው። ይመስለኛል ይሄ ልጅ የሆነ ድንበር ላይ ሱዳን ድንበር ላይ የተያዘ ነው ይመስለኝ ስልክ ሊቢያ እኔም ብለው 800 ሺ ብር ጠየቁ። ሱዳን ከሆነ ግን ይሄን ያክል ብር የሚጠይቁ አይመስልም ብለው ነው እነሱ እያሰቡ ያሉት ማለት ነው።

ወገኖች እርዱኝ፣ እናውጡልኝ፣ በእጅ አስገቡልኝ። በጣም ያሳዝናል። መልካም እድል፣ ስልክና አካውንቶን እዚህ ቪዲዮ ላይ እናረጋለን። በአማራጭ የአንተን ስልክም እናረጋለን። በአማራጭ ሰው ይደውላል ወደ አንተ። የኒህን እናት እንባ ለማቆም ያግዛል። ስለዚህ መልካም እድል፣ የእርስዎ ጭንቀት ጭንቀታችን ነው ልጆ ተመልሶ ከዛ ተለቆ እንደው ደስታው እንዲመለስ ተስፋ አደርጋለሁ መልካም እድል ማማየ ሙሉ ስሙ ማን ነው አገሬ አካውንቶ ማለት ነው አገሬ ታረቀኝ እሺ መልካም እድል መኝለታለሁማ አመሰግናለሁ አመሰግናለሁ ኑሩልኝ ተመልካቾቻችን ቢንያም እንዳሻው የሚባል የሀያ ሁለት ዓመት ልጄ ታግዝቶብኝ ይኸው እኔ እንቅልፍ የለኝ ደግሞስ ከየት ላምጣው? የተጠየቅኩት ስምንት መቶ ሺህ ብር ነው። እባካችሁ ልጄን አድኑልኝ ነው የእሳቸው ጥሪ። የእሳቸውን ስልክና አካውንት እዚህ ላይ እናደርጋለን። ልጁም ያለበት ሁኔታ፣ እናትም አሁን ያሉበት በራሱ ያሳዝናል። በቻላችሁት አቅም፣ ልጁ ያለበት ሁኔታ ስለሚያሳዝን በእኛ በኩልም በኩላችንን አስተዋጽኦ ለማድረግ ያክል ነው። እናመሰግናለን። መልካም ዕድል እማየ